አቤት ይሰማል። ቤትው ይሰማል። ይሰማል። ይሰማል። እንዴት ናችሁ? አጠገብ ያለውን ዝጋው። ዘግቼዋለሁ። መምር ኃይለ ገብርኤል እባላለሁ ከሞያሌ ነው የምደውልልህ። በአንተ ትምህርት በጣም ብዙ ሰው በጣም ብዙ ሰው እስከ ሞያሌ ኬንያ ጠረፍ ድረስ ተለውጧል። በጣም በሱስ የተጠመደች ብዙ ሰው በሱስ ያለበት ሀገር ነው እና ብዙ ሰው ከሱስ የወጣበት ሁኔታ አለ። በአንተ ትምህርት ለእሱ ላመሰግን እፈልጋለሁ። ወደ ህልሜ አሚን አሚን። እሺ እና መጀመሪያ ላይ ያየሁት ህልሜ ከበሮ እየመታው ስዘምር አያለሁ። ነገር ግን እኔ ከበሮ መምታትም አልችልም እና አንድ ሰው ልብስ አንድ ሰው ደግሞ ይመጣና ልብሰ ተክሎ ያለብሰኝ ና እንት ሲያለብሰኝ፣ እኔ ደግሞ ኖቶ ይሄ አይግበኝም አታልብሰኝ ምናምን እለዋለሁ። ከዛ አይ አይሆንም ይማ ያንተ ነው ብሎ በግድ ያለብሰኛል። ከዛ ጳጳስ ነገር ይመስለኛል፣ እንደ ጳጳስ ያሉ ናቸው። ጥቁር ልብስ የለበሱ የቆባቸውም ይሄ የጳጳሱ አይነት ነገር ነው። መሬት ላይ እንዲቁጭ ብለን እያወራን ነበር። ከዛ በመሃል ላይ ተቋረጠና እንትናልኩ ትነቃውና ተነሳው። መምር በህልም ከበሮ ይዞ መምታት በመንፈሳዊ ከበሮ ከሆነ ጸጋ አቅጣጫው መንገዱ እያሳየ ነው። ከበሮ ብዙ ጊዜ ከጭብጨባም በላይ ነው። በአካባቢ ያሉ ሰዎችን በሙሉ የሚመራ ነው። ከበሮ ካልተመታ ጭብጨባም አይጨበጨብም። ጭብጨባ ካለ ከበሮ አለ፣ ከበሮ ካለ ጭብጨባ አለ። ስለዚህ አንተ ባለህበት ቦታም ይሁን ቤት ቦታ እንደሆነ አላቅም፣ ብቻ ውስጥህ እግዚአብሔር የሰጠህ አንድ የሆነ ጸጋ ነበረ በፊት። አሁን መስገድ መጾም፣ መጸለይ የጀመርከው መቼ እንደሆነ ባላቅም፣ አብሮህ የነበረ ነገር ነው። ወይም ደግሞ አሁን የተሰጠህ ነገር አለ፣ የመዘመር ጸጋ ይመስለኛል። ከበሮ ብዙ ጊዜ በእጅ ቢሆንም ግን ከውስጥ ካለ ማንነት ጋር ነው የሚያሳየው። በቤት ከቤትህ ይጀምራል። ከዛ ያለህን ሁኔታ እወቀውና ለምንድን ነው ይሄን ነገር ያየሁት? እኔ ማለቃው ስብና ውስጥ አለማት ነው ማለቃው እግዚአብሔር የሰጠኝ ነገር አለማት ነው ብለህ ራስን ቼክ አድርግ። ሌላው ሰባኪ መስቀል ጆሮጌጥ አንጠልጥሎ ካየ አዳምጡኝ፣ እንድታዳምጡኝ የሚገባ የክርስቶስ መስቀል የክርስቶስ ስቅለት የፍቅሩን ጉዳይ አለ ማለት ነው ይባላል እና ልክ እንደዚሁ ከበሮ መምታት በእጅ ከጆሮ ጌጥ ማንጠልጠል ከአገልግሎት ጋር በተገናኘ ነው። በተለይ ወንድ ከሆነ ማለት ነው እንደ አገልግሎት የሚቆጠረው ሊደመጥ የሚገባው ነገር አለ፣ ሰዎች ይሄን ሰው ሊሰሙት ይገባል ማለት ነው። እና አንተም ራስህን ቼክ አድርግ ለማለት ፈልጌ ነው። ሌላኛው ደግሞ ቤተክርስቲያን ውስጥ ይመስለኛል፣ እዛው እኛ ሀገር የመድኃኒዓለም ቤተክርስቲያን አለ። እዛ ውስጥ ዝንጥ ብዬ ለብሼ፣ ህዝብ ብዙ ነው ጉባኤ ነገር ያለ ይመስለኛል። በጣም ድሮም ለምን አለው፣ እጄን እየዘረጋው እና ሰው ሁሉ ይሰጠኛል። እና አንድ ሰው ደግሞ አንድ ድሮ ማዕቀው ሰው ነው እና ያለውን ሁሉ ብሩን እንዳለ አውጥቶ እንካ ብሎ ይሰጠኛል። ከዛ ደግሞ መልሼ ምን ሆኜ ነው እዚህ ሀገሬ ላይ ያውቁኛ፣ ምን ሆኜ ነው ለምነው ምናምን እንደዛ እያልኩ ነቃ። አዎ በጣም ቆንጆ ለብሶ መለመን ማለት በብዙ ጸጋ ውስጥ ሆኖ ጸጋን አለማወቅ ማለት ነው። አሁንም ያየው ተመሳሳይ ነው። በጣም ቆንጆ ልብስ መዘነጥና በሰው መካከል ዘንጦ መታየት ማለት በጸጋ መንፈስ ቅዱስ ማክበር፣ በሰው ፊት ሊታይ የሚችል ደስ የሚል ማንነት አለ። ግን ስትለምን እንዳልኩ በዘዳግም ምዕራፍ 28 ቁጥር 14፣ 15 ላይ ህጉን የሚጠብቁ ለሰው ያበድራሉ እንጂ እነሱ ከማንም አይበደሩም። ራስ አደርጋችኋለሁ እንጂ ጅራት አላደርጋችሁም ይላል። ስለዚህ ምንድነው ትልቁ ጉዳይ አንተ ያላወቅከው? እስኪ እግዚአብሔር ሆይ በእኔ ላይ ስራብኝ ምን አደርግ ዘንድ ትወዳለ ብለህ ልክ እንደ ቅዱስ ጳውሎስ መጠየቅ አለብህ። ጌታ ሆይ ምን እንዳደርግ ትወዳለ ብለው ጠየቀ። ከፈረስ ላይ በፍቅር ሲጥለው ማለት ነው። ከፈረስ ላይ ወደቀ ይላል፣ በብርሃን ተመቶ። በዛ ብርሃን ባይመታ ኖሮ ቅዱስ ጳውሎስ ዛሬ ምርጥቃ አይባልም ነበር። እና አንድ በሽታ ካለ፣ በህይወት ላይ ገንዘብ ማጣት ካለ፣ የሆነ ነገር ካለ እግዚአብሔርን ስላላወቅሁ የተወሰደብህ ነገር እንደሆነ አድርገህ ውሰደውና፣ እግዚአብሔር ሆይ ወደ አንተ እንድመጣ ይሄም ህመም ይሄም በሽታ ወይም ደግሞ አንዳንድ ነገሮችን እንዳውቅ ስላደረከኝ አመሰግንሃለሁ፣ ምክንያት አድርገህ ስለጠራኸኝ አመሰግንሃለሁ በልና ግን እስቲ እኔን ልትሰራብኝ፣ ልትገለገልብኝ የምትፈልግበት ጸጋ ካለ ግለጥልኝ እኔ አላወቅኩትም፣ ብለን ጠይቀው። ሌላኛው ደግሞ የሆነ ምርቃት ላይ ከወንድሜ ጋር እንሄድና ወንድሜ ተው፣ ይሄ ጥሩ አይደለም፣ ይሄ ለሰውነት ጥሩ አይደለም፣ ይሄን ይህም ብላ ብሎ በጣም ደስ የሚል ነገር ሲያበላኝ አየ እንዴት እንዴት ከታላቅ ወንድሜ ጋር ነው። አንድ ድግስ ነገር ላይ እንሄዳለን። ከዛ ድግሱ ላይ ምግብ ስናነሳ ኖተው ይሄኛው ጥሩ አይደለም፣ ይሄኛውን ውሰድ እያለ ይከለክለኝና እሺ ብዬ እኔም እሱ ያለውን ወስጄ እበላለሁ። ስበላ ደግሞ በጣም በቃ የሚል የሚስማማ ነገር ይሆንና አገኘዋል። ድግስ በእርግጥ ጥሩ አይደለም፣ ድግስ ጥሩ አይደለም። ድግስ ደስታውን ሳይሆን ማየት ያለብህ እናንተ ወደ ሆነ ቦታ ተጋብዛችሁ ተጠርታችሁ የምትሄዱት ይሄ በታላቅ ወንድም የተመሰለው ወይም መልአክ ይሆናል ወይም ቤተሰብ ሊሆን ይችላል። ግን አንዳንድ ነገሮችን ልታደርግ ስታስብ የሆነ መንግስታዊ ትዕዛዝም ይሁን ቤተሰባዊም ጉዳይ አገራዊም ጉዳይም ይሆናል ወደ ኢትዮጵያ ለመምጣትም ወይ ወደ ሀገር ለመሄድም ስታስብ ሰው ማማከር እንዳለብህ ማሳያ፣ ብቻህን እንዳትወስን ማንኛው ነገር ስታደርግ ከሰው ጋር እና መጥፎ ነገር ወደ ድግስ ስትሄድ ሰው ከረዳህና ካገዘህ ከዛ ድግስ የመዳን ምልክት ነው የሚሆነው። ይሄን ዳበላ ይሄን ብላ ማለት ከዛ ከድግሱ አንተ ሳታቀው የተደገሰልህ ነገር ውስጥ ችግር ሊኖር ስለሚችል ወንድምህ ታላቅ ወንድምህ ይሄን ብላ ይህን አትብላ ሲልህ ታላቅ የሚለውን ብቻ ማሰብ ነው። ታላቅ የሚለው በጠባቂ መላክም ይመስላል በሚያግዝህ በጸሎት በሚያግዝህም ሰው እግዚአብሔር ደግሞ በዛ በኩል ተመስሎ መቶ ይነግርሃል ማለት ነው እንደዛ እሺ፣ መምህር እንግዲህ በብዙ ደውዬ ስላገኘው አንድ ወንድሜም ጠይቅልኝ እያለኝ ነው። አንድ የእሱንም ልንገር እና በጣም የተቀየረ ወንድሜ ነው እና ልንገር። ይቅርታል። አጠግባል። አይ፣ እሱ ወጥቷል፣ ግን ጠይቅልኝ ብሎኛል ያለ ይመስለኛል፣ ግን ኖ የለም። በቅርቡ እናንተ እዚህ አዲስ አበባ መጥቶ ነበረ። ሱፐርመጥቶ አጠገብ ያለ የሚመስለኝ የሆነ ስታወራ አጠገብ ያለ መስሎ የሚሰማኝ ና እንደዛ ነው የመሰለኝ የገመትኩት ቅርብ ሰዓት ነበረ። በጣም እየሞከርን ያለ ወጥተው ሄዶ ነው። ውሻ ነገር ነው ያባረዋል እና በጣም አባሮት እጁ ላይ ይይዘዋል እና በቃ እንደምንም አድርጎ ተላቆ ፈሽቶ ይሄዳል፣ ግን ልብሱን ብቻ ይነክስበታል። እንትን ሲል አምልጦት ግን ይሄዳል። ውሻ ውሻ ነው። የቤተሰብ በአድ አምልኮ ነው፣ ዛር ነው። ማምለጡ ጥሩ ነው። ዛሬ ትምህርት እያዳመጠ ነው፣ እያመለጠው ነው ማለት ነው በአጭሩ። መስማቱ አይቀርም፣ እንደሚሰማው እርግጥ። ያንተ ጓደኛ ከሆነ ይሰማል። አይ ወንድሜ ነው ወንድሜ ነው እኮ ገባኝ። መስማቱ አይቀርም ነው የምልህ። አንተ ቢያንስ ጸሎት ብታደርግለት ያመልጣል ብዬ አስባለሁ። ግን እንደሚያመልጠው ማሳያ ነው። ብትነግረው፣ ምን ብትለው፣ ሊድን የሚችል ሰው ነው ማለት ነው ትርጉሙ። የአንተን ትምህርት ሰምቶ ሃይማኖት ውስጥ የሌለ ሰው ነው። በአንተ ትምህርት ነው በጣም ሙሉ ለሙሉ እንደዚህ በቃ ሶስት መቶ ስልሳ ዲግሪ ነው የዞሮ ማለት ትችላለህ። እኮ ለዚህ እኮ ነው አምልጧል። ከውሻው ማምለጡ የሚያሳየው ይሄን ነው። ውሻው ዛር ነው። ልክስክስ ነው። ይሄንን የለመደው የለመደ መንፈስ ነው። ገብስማ አይነት ዶሮ ከፊት ከፊት ለፊቱ እንደውም አብረን እየተኛን ነው ደንግጠን ተነሳ። ፊት ለፊቱ ላይ ይቆም ይመስለውና ከዛ ዝም ብሎ ያየው እና እሱ ሲለያባረው ዋይ ብሎ ይነሳል ምን ምንድን ነው ዶሮ ዶሮ ሴት ዶሮ ናት እና ፍለፊቱ ቁጭ ዝም ብለ አይን አይኑን ታየዋለች ከዛ ታየው ታየው እና ደግሞ መጨረሻ ላይ እሱ ሊያባራት ሲል ዘላ ብርድ ልብስ ውስጥ ትገባበታለች ከዛ ደንግጦ ዘሎ ይነሳል ራሄሎ መንፈስ ናት በሴት ዶሮ የምትታየው ብዙ ጊዜ የራሄሎ መንፈስ ናት የሴት ዛር መንፈስ ናት እና አይነጥላ ትኖርበታለች። ትዳር እንዳይዝ ወይ ፍቅረኛ እንዳይዝ የሆነ ብቻ የምታስቸግረው መንፈስ አለች ብዬ ነው የማስበው። አግብቷልግብቷል ግን ይሄ አሁን መንፈሷ ትዳር ውስጥ አሁን አልጋ ላይ ስትገባ አልጋ ውስጥ መግባቷ ትዳር ውስጥም ጣልቃ እንደምትገባ ማሳያ ነው ነው ያባባል ራሄሎ መንፈስ አለች፣ ጥንቃቄ ማድረግ አለበት። አልጋ ላይ የተቀመጠ ዶሮ ሴት ዛር መንፈስ ነው ትዳሩ ላይ ችግር ሊያመጣ ይችላል። ችግሮች ሊፈጠሩ ይችላሉ ብሎ ማሰብም አንድ ነገር ጥሩ ነው። አስማንዲዮስ የሚባለው መንፈስም እንደዚህ ነው። አልጋ ላይ በባልና በሚስት መካከል ተኛል የሚባለው ዝም ብሎ አይደለም። ራሄሎ በሴት ዶሮ መታየቷ፣ ራሄሎ ብዙ ጊዜ በዶሮ ነው የምትገለጠው። ሕፃን ልጅ ሲወለድ፣ በተለይ በሰሜኑ ክልል አካባቢ ራሄሎ ዶሮ ልክ አንዲት እርጉዝ ስትወልድ ዶሯ ትታረዳለች። እና ለራሄሎ ነው የምትሰጠው። እንዳመችሳ ማለት ነው እንግዲህ በኦሮሚያ ክልል እንዳለው፣ ወደ ሰሜኑ ደግሞ ልክ እንደዚህ ነው የሚደረገው። ብቻ የተልከሰከሰ የሆነ መንፈስ ነው። ያንን መንፈስ መገሰጽና ማሰር እንደሚችል ሊጠነቀቅ እንደሚገባው፣ ትዳር ውስጥም ጣልቃ ገብታ ችግር ልትፈጥር የምትችል መንፈስ እንዳለች ማሳያ ነው። ቀርበ ብታናገረው አንዳንድ ከሚስቱ ጋር ያልተስማማባቸው ያልተጣጣሙባቸው ጉዳይ ይኖራል ብዬ አስባለሁ።